አሜን። የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ካጽናፋለም እስከ አጽናፋለም ድረስ የተመሰገነ ይሁንልን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችንም ላይ ይደርብን እያልን በዛሬው የኤዶም ቲዩብ መርሐ ግብራችን ደግሞ ዕለተ ማክሰኞን አስመልክቶ እንነጋገራለን። በዚህ በሰሞነ ሕማማት ውስጥ ባለው በዕለተ ማክሰኞ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ምን አደረገ፣ ምን ሰራ? የሚለውን እንነጋገራለን። የአባቶቻችን የቅዱሳን አምላክ ለነቢያት ምስጢርን እንደገለጸ ለእኛም ምስጢሩን ጥበቡን ገልጾልን መልካም የሆነውን ቅዱሱን ቃል እንማማር ዘንድ የእርሱ መልካም ፍቃድ ይሁንልን።

እንግዲህ በዚህ በሰሞነ ሕማማት ውስጥ ባለው የሰሞነ ሕማማት ዕለተ ማክሰኞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት ትልልቅ ነገሮችን እንደሰራ አባቶቻችን ይናገራሉ። የመጀመሪያው የጥያቄ ቀን ይባላል፣ ሁለተኛው ደግሞ የትምህርት ቀን በመባል ይታወቃል። ይህ ዕለት እነዚህ ሁለቱ ታላላቅ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስራዎች በዚህ በዕለተ ማክሰኞ እንድንማራቸው፣ እንድንረዳቸው እየዘረዘርን እየመረመርን ምስጢራቱን እንድንረዳ በዚህ ዕለት በአባቶቻችን ተሰይሞ ተቀምጦልናል ማለት ነው። እንግዲህ ጥያቄ አቅራቢዎቹ አይሁድ ናቸው። ወደ ጌታ ወደ ኢየሱስ ክርስቶስ ተሰብስበው ጥያቄ እንዳቀረቡለት እሱም ለጥያቄያቸው ምላሽ እንደሰጣቸው ይነግረናል። እንዲሁም ደግሞ ሁለተኛው የትምህርት ቀን ይባላል። ይህ ደግሞ በራሱ በጌታችን በኢየሱስ ክርስቶስ የተሰጠ ትምህርትን የሚያሳይ ነው ማለት ነው እንግዲህ። ከመጀመሪያው ስንጀምር የጥያቄ ቀን ይባላል ብለናል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራ ምዕራፍ 21 ከቁጥር 23 ጀምሮ እንዲሁም በማርቆስ ወንጌል ምዕራፍ 11 ቁጥር 27፣ እንዲሁም ደግሞ በሉቃስ ወንጌል ምዕራፍ 20 ቁጥር 1 ጀምሮ እንደምናገኘው አይሁድ በሕብረት ተሰብስበው መጥተው ጥያቄ እንዳቀረቡለት ይነግረናል ማለት ነው። ጥያቄውም አንተ ከምድራውያን ከነገስታቱ መካከል አይደለህም፣ ከሌዋውያን መካከል አይደለህም፣ እዚህ በምድር ላይ እንደሚኖሩ ባላባቶች ፍርድ እንደሚሰጡ የሕዝብ አለቆችም አደለም አይደለህም ይህንን ሁሉ ሆነ ሳትገኝ ከነገስታቱም ወገን ሆነ ሳትገኝ እኚህን ሁሉ አንተ የምታደርጋቸውን የምትሰራቸውን በማን ስልጣን ትሰራለ ብለው ይህንን ጥያቄ ያቀረቡለት ማለት ነው። አይሁድ ለስም አጠራሩ ክብር ምስጋና ይሁንና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ጥበበኛ ለተባሉ ሰዎች ጥበብን የሰጠ ምሁራናቸው ለተባሉትም ሰዎች እውቀትን የሰጣቸው ባለጸጋ ለተባሉትም ባለጸግነትን የሰጣቸው እንደ ቅድስት ቤተክርስቲያናችን አጠራር ደግሞ የነገስታት ንጉስ የአማልክትም አምላክ እያልን እንጠራዋለን። ምድራውያን ነገስታት አሉ። የምድራውያኑ ነገስታት ሁሉ ንጉስ የሰማይና የምድር ንጉስ ኢየሱስ ክርስቶስ ነው። እንዲሁም ደግሞ አማልክት ዘበጸጋ ብለን የምናስተምራቸው ምንጠራቸው አሉ የነዛ የአማልክት ዘበጸጋዎች ሁሉ አማልክት የሚለው ስም እንዲሰጣቸው ያደረገ የነሱ ሁሉ አምላክ ሰማይን ያለ ምሶሶ ምድርን በውሃ ላይ አጽንቶ ያስቀመጠ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነውና አንተ ይህን ሁሉ በማን ስልጣን ትሰራለ ብለው አይሁድ ጥያቄ ያቀረቡለት በእርግጥም በማን ስልጣን እንደሚሰራ በምን ሀይል እንደሚሰራ ሳይገባ ማቸውም ቀርቶ አይደለም። እሱን በአነጋገሩ በምላሹ ጠልፈው ከአካባቢው ከዘመኑ ንጉስ ጋር ሊያጣሉት ከመንግስት ጋር ሊያነካኩት እንዲሁም ከሕዝብ ጋር አነካክተው ከሕዝብ ጋር አጣልተው እሱን በተንኮል የሚጠልፉበትን ነገር ሲፈልጉ ሲያስቡ ነበር። አይሁድ ይህን ያሉትና ጌታችንም የአይሁድን ሀሳባቸውን የአይሁድን ፍላጎታቸውን እቅዳቸውን ተረድቷልና ይህንን ጥያቄ ሲያቀርቡለት እሱም ጥያቄውን በጥያቄ መለሰላቸው ማለት ነው። እኛም ከጌታችን ከኢየሱስ ክርስቶስ ተምረን ለምንጠየቃቸው ጥያቄዎች ጥበባዊ ምላሾችን ልንመልስ ይገባል። እና ያንን ጥያቄ ሲያቀርቡለት ክርስቶስ እሺ፣ ዮሐንስ የሚያጠምቀው ጥምቀት የዮሐንስ ጥምቀት ከየት ነው ትላላችሁ? እናንተ ከየት እንደሆነ ታምናላችሁ ብሎ ጠይቃቸው ይላል እነሱም አሃ አሁን ከሰማይ ነው ብንል ለምን አልተቀበላችሁትም ብሎ ይጠይቀናል። አይ ከሰማይ አይደለም ከምድር ነው ብንል ደግሞ ለምን አላስቆማችሁትም ይለናል። ሕዝቡም ደግሞ ይነሳሱብናል። ምክንያቱም ሕዝቡ ዮሐንስን እንደ አባት ያከብሩታል፣ እንደ መምህርም ያፍሩታልና ይህንን ካልን ከሕዝብ ያጣላናል። ስለዚህ አናውቅም ብለን እንመልስ ተባብሎ ይህን ተማከሩና ወደ ጌታ ቀረቡ። አይሁድም እነሱ ለተን ኮል እንደመጡ ጌታ ተረድቶ ይህንን ጥያቄ ሲያቀርብላቸው እነሱም ከህዝብ ጋር ላለመገጨ ካ ላለመጋጨት ከመንግስት ላለመጣላት ብለው ሄደው አናውቅም ብለው መለሱለት ማለት ነው። በዚህን ሰዓት ላይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም እናንተ ይህን ስላልነገራችሁኝ እኔም ምላሹን አልሰጣችሁም፣ በማን ስልጣን በማን ኃይል ይህን እንደማደርግ አልነግራችሁም ብሎ መለሰላቸው ይለናል። እና ልክ እንደዚህ በጥበብ አድርጎ ለጠየቁት ጥያቄ ጌታ ምላሽ ሰጥቷል። ይህን የምንነጋገርበት፣ ስለዚህ የምንማርበት፣ ስለዚህ የምናብራራበት እለት ነው ማለት ነው፣ እለተ ማክሰኞ። ሁለተኛው በዚህ በማክሰኞ ደግሞ የምናየው የምንረዳው የተደረገው ነገር ደግሞ የትምህርት ቀን ነው ብለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ እነዚያ የበሰኞ ለት የተማርነውን በቤተ መቅደስ የሚነግዱ የሚለውጡትን በታትኖ ካባረራቸው በኋላ እሱ ደግሞ በዚህ በዕለተ ማክሰኞ በቤተ መቅደስ ውስጥ ልዩ የሆነ ሰፊ የሆነ ረጅም ትምህርትን እንዳስተማረ የቤተክርስቲያን አባቶች ይናገራሉ፣ ወንጌላውያንም ጽፎ አስቀምጠዋል ማለት ነው ነው የማቴዎስ ወንጌል ምዕራፍ 21 ቁጥር 28፣ የማርቆስ ወንጌል ምዕራፍ 12 ቁጥር 1፣ የሉቃስ ወንጌል ምዕራፍ 20 ቁጥር 9 ጀምረን ስናነብ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ያስተማረውን በምሳሌ የተናገረውን ረጅሙን ትምህርት እናገኛለን ማለት ነው። በዚህ የተነሳ የትምህርት ቀን ብለነዋል። እኛም ልክ እንዲሁ ላላወቁት ላልተረዱት ወንጌሉ ላልገባቸው ሰዎች ወንጌልን እያስተማርን እንዲያምኑ እንዲቀርቡ በምሳሌ እያደረግን ጌታችን በምስጢር የተናገረውን በምሳሌ የተናገረውን ያስተማረውን ትምህርት አባቶቻችን ጽፈው አስቀምጠውታልና ያንን በመንፈስ ቅዱስ እየተረጎምን እያብራራን ላላወቁት ላልተረዱት ላልገባቸው እያስተማርን በረከት እንድናገኝ ዋጋ እንድናገኝ ከቅዱሳን ከአባቶቻችን ከሐዋርያት ጸጋ እንድንሳተፍ ይህ የቤተ ክርስቲያን መልእክቷ ነውና ይህ ለተማክሰኞ የትምህርት ቀን ይባላል። በዚህ የተነሳ እንግዲህ የኤዶም ቲዩብን ሼር ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንድትቀጥሉ እንላለን። እነዚህ እነዚህን የመሳሰሉ ትምህርቶችን በየእለቱ እንለቅላችኋለን። ሼር ማድረግ እንዳይረሳ። ስብሐት ለእግዚአብሔር። እግዚአብሔር ከሁላችን ጋር ይሁን።